መንግስት በዘንድሮ ዓመት ትኩረቱን በቤቶች ግንባታ ላይ ማድረጉን ሰምተናል። በዚህም በተለያዩ አማራጮች ቤቶችን ለመገንባት እንቅስቃሴ መጀመሩን ያገኘናቸው መረጃዎች ያሳያሉ። በሌላ በኩል ደግሞ ከደሞዝ ግብር ጋር በተያያዘ አዲስ እርምጃ መወሰድ መጀመሩን ሰምተናል። አዳዲስ የደሞዝ ግብር ከፋዮች ወደ ስርዓቱ እንዲገቡ እየተሰራ መሆኑን ለማወቅ ችለናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን በየትኛው ጉዳይ ላይ መረጃ እንድናቀርብላቸው እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከደሞዝ ግብር ጋር በተያያዘ አዲስ እርምጃ መወሰድ መጀመሩን መንግስት አስታውቋል። በዚህም የሰራተኛ ደሞዝ ግብር የማይከፍሉ አካላት ወደ ክፍያ ስርዓቱ እንዲገቡ እየተደረገ ነው ተብሏል። የሰራተኛ ደሞዝ ግብር የማይከፍሉ የተለያዩ ሀገራት ኤምባሲዎች ወደ ክፍያ ስርዓት እንዲገቡ እያደረገ መሆኑን የአዲስ አበባ ገቢዎች ቢሮ አስታውቋል። የአዲስ አበባ ገቢዎች ቢሮ በ2017 ዓ ም በ14 ዘርፎች ላይ ጥናት በማድረግ ወደ ግብር ስርዓቱ የማምጣት ስራ መጀመሩን የቢሮ የህዝብ ግንኙነት ዳይሬክተር አቶ ሰውነት አየለ ተናግረዋል። በከተማዋ ሁሉም ሳይሆኑ አንዳንድ በህንፃዎች ውስጥ የሚሰሩ ነጋዴዎች፣ ሪል ስቴቶች፣ ኤምባሲዎች እና ሌሎችም የስራ ዘርፎቹ ሲሰሩ የነበሩ ነገር ግን ወደ ታክስ ስርዓቱ ያልገቡ መኖራቸውን በማስታወስ በዚህ ዓመት በተደረገው ማሻሻያ መሰረት የገቢ ግብር ላይ ከፍተኛ ለውጥ ማሳየቱን አመላክተዋል። ቢሮ ፍትሐዊ የገቢ ግብር አሰባሰብ እንዲኖር የተመዘገቡት እንዲሁም ደግሞ ግብር ለመክፈል ያልተመዘገቡት አካላት እንዲካተቱ ማድረግ እንደሚገባ ገልጿል። ከተማዋ በኮሪደር ልማት ምክንያት ከመኖሪያ አካባቢያቸው ተነስተው ወደ ሌላ ስፍራ የተዛወሩ በርካታ ግብር ለመክፈል ያልተመዘገቡ ነጋዴዎች መኖራቸውን በመግለጽ በቀጣይ ሁሉንም ለማካተት በትኩረት እንደሚሰራም ጨምረው ተናግረዋል። በዘንድሮ የበጀት ዓመት በአዲስ አበባ ከተማ 350 ቢሊዮን ብር ግብር ለመሰብሰብ እቅድ ተይዞ በትኩረት እየተሰራ ስለመሆኑ ተመላክተዋል። በሌላ በኩል ደግሞ መንግስት በዘንድሮ አመት ትኩረቱን በቤቶች ግንባታ ላይ ማድረጉን ሰምተናል። በዚህም በተለያዩ አማራጮች ቤቶችን ለመገንባት እንቅስቃሴ መጀመሩን ያገኘናቸው መረጃዎች ያሳያሉ። በበጀት ዓመቱ በመንግስት በግሉ ዘርፍ እንዲሁም ደግሞ በመንግስትና በግሉ ዘርፍ የጋራ ትብብር የቤት አቅርቦት ችግርን ለመፍታት እንደሚሰራ ምንጮች ገልጸዋል። በተለይም በዘንድሮ ዓመት ከሚካሄደው አገራዊ ምርጫ በፊት በርካታ ቤቶች ተገንብተው ለነዋሪዎች እንደሚተላለፉ ነው የተገለጸው። መንግስት ለምርጫ ቅስቀሳ ከሚጠቀምባቸው እንደ ህዳሴ ግድብ መጠናቀቅ፣ የኮሪደር ልማትና ሌሎችም ትላልቅ ፕሮጀክቶች ሁሉ የቤት ፕሮጀክት ሰዎቹን በማፋጠር ለተመሳሳይ አላማ ሊያውለው መዘጋጀቱ ታውቋል። እስካሁን ድረስ በ20/80 ና በ40/60 የሚገነቡ መኖሪያ ቤቶች ስለመኖራቸው በይፋ የተገለጸ ነገር የለም። ሆኖም ግን 70/30 በሚባለውና በመንግስትና በግል አጋርነት በሺዎች የሚቆጠሩ ቤቶችን ገንብቶ ለተጠቃሚዎች ለማስተላለፍ እቅድ ተይዟል። እነዚህ በ70/30 የሚገነቡት ቤቶች ከዚህ ቀደም በ1997ና በ2005 ተመዝግበው ቁጠባቸውን ላላቋረጡ የኮንዶሚኒየም ተመዝጋቢዎች እንደሚተላለፉ ሰምተናል። ቤቶቹ ለቆጣቢዎቹ በምን መልኩ ይተላለፋሉ የሚለው ላይ በቅርቡ ውሳኔ ይሰጥበታል ተብሏል። በጉዳዩ ዙሪያም የተለያዩ የመንግስት አካላት ሀሳባቸውን እየሰጡ ይገኛሉ። በዘንድሮ የበጀት ዓመት በአዲስ አበባ ከተማ የኮሪደር ልማት ተብሎ እንደ አዲስ የሚጀምር ስራ እንደማይኖር የዘንድሮ ትኩረትም ቤቶችን መገንባትና የውሃ አቅርቦትን ማሻሻለው ሲሉ ከንቲባ አዳነች አቤቤ ተናግረዋል። ከንቲባ አዳነች አቤቤ ይህንን ያሉት ለአዲስ አበባ ከተማ ምክር ቤት አባላት በሰጡት ማብራሪያ ነው። በዚህም በዘንድሮ ዓመት በከተማው የኮ ሪደር ልማት ስራ ተብሎ እንደ አዲስ የሚጀመር ነገር እንደማይኖር አሳውቀዋል። የ2018 ትልቁ ትኩረታችን የቤት ግንባታና የውሃ አቅርቦት ነው ብለን አጽድቀናል ሲሉ ከንቲባ አዳነች አቤቤ ገልጸዋል። ዘንድሮ ዋናውና ትልቁ ትኩረታችን የመኖሪያ ቤት ግንባታ ይሆናል ሲሉም አስምረውበታል። በበጀት ዓመቱ በመንግስት በግሉ ዘርፍ እንዲሁም በመንግስትና በግሉ ዘርፍ የጋራ ትብብር የቤት አቅርቦት ችግርን በከፍተኛ ሁኔታ እንዲቃለል እንደሚሰራ ፕሬዝደንት ታዬ አጽቀሥላሴ በቅርቡ መግለጻቸው ይታወሳል። በ2018 በጀት ዓመት የይዞታ ማረጋገጫ ስርዓትን በማጎልበትና የመሬት አቅርቦትን በማሳደግ የመሬት ይዞታ መብት እንዲረጋገጥ በትኩረት ይሰራል ብለዋል። በመንግስት በግሉ ዘርፍ እንዲሁም በመንግስትና በግሉ ዘርፍ የጋራ ትብብር የቤት አቅርቦት ችግርን በከፍተኛ ሁኔታ እንዲቃልል ለማድረግ እቅድ መያዙን ጠቁመዋል። ከቤቶች በተጨማሪ በመሬት ጉዳይ ዙሪያ በርካታ ክፍተቶች እንዳሉ በመንግስት በኩል ከዚህ ቀደም ተደጋግሞ ተገልጿል። መንግስት ከምርጫ በፊት በርካታ ቤቶችን ገንብቶ ሊያስተላልፍ ውሳኔ ከማሳለፉም በላይ ከቤቶች ግንባታ ጋር በተያያዘም ይቅርታ ጠይቋል። ጠቅላይ ሚኒስትር አብይ አህመድ ከከፍተኛ አመራሮች ጋር የገጠር ኮሪደር ስራዎች ላይ ባደረጉት ውይይት ከፍተኛ የቤት ችግር ስላለ እሱን ለመቅረፍ እየተሰራ ነው ብለዋል። የቤት ችግርን ከመቅረፍ ባለፈ የዜጎችን ኑሮ የሚያዘምን አሰራር መተግበር እንደሚያስፈልግም ተናግረዋል። መንግስት በሚቀጥሉት አመታት ከ15 ሚሊዮን ያላነሱ ቤቶችን ለመገንባት እቅድ ማስቀመጡን የጠቀሱት ጠቅላይ ሚኒስትሩ ይህም በአዲስ አበባ ከተማ ብቻ ሳይሆን በክልሎችም ጭምር የሚተገበር መሆኑን አመልክተዋል። በዘርፉ ያለውን አቅም ለማጎልበትም የስሪዲ ቤት አገነባብ ቴክኖሎጂን ወደ ኢትዮጵያ ለማምጣት እየተሰራ መሆኑን አንስተዋል። በአነስተኛ ወጪ ከአካባቢ በሚገኙ ግብዓቶች የተሻለ መኖሪያ ለመገንባት የሚደረገው ጥረት ለገጠሩ ማህበረሰብ ትልቅ አስተዋጽኦ እንዳለው ጠቁመዋል። በአጭር ጊዜ ውስጥ በአገር አቀፍ ደረጃ ትልቅ ውጤት ለማምጣትና የዜጎችን የቤት ችግር ለመቅረፍ በትኩረት እየተሰራ መሆኑንም ጠቅላይ ሚኒስትሩ ገልጸዋል። በቤቶች ግንባታ ዙሪያ መንግስት በቅርቡ ተጨማሪ መረጃዎችን ይሰጣል ተብሎ ይጠበቃል። በሌላ በኩል ደግሞ ለመምህራን ሆስፒታል ግንባታ አርባ ሚሊዮን ብር መሰብሰቡን አውቀናል። የአዲስ አበባ መምህራን ማህበር የተቋረጠውን የመምህራንን ሆስፒታል ግንባታ መልሶ ለማስጀመር አርባ ሚሊዮን ብር ማሰባሰብ መቻሉን አስታወቀ። የማህበሩ ፕሬዝደንት መምህር ድንቅ አለም ቶሎሳ እንደገለጹት የተማሪ ወላጆችን በማስተባበር የተቋረጠውን የመምህራን ሆስፒታል ግንባታ መልሶ ለማስጀመር የሚያስችል አርባ ሚሊዮን ብር ተሰብስበዋል። ባለፉት አራት ዓመታት ማህበሩ ለማከናወን ካቀዳቸው ተግባራት አንዱ የመ መምህራን ሆስፒታል ግንባታ እንደነበር አስታውሰው ከአዲስ አበባ ከተማ አስተዳደር በተገኘ የቦታ ድጋፍ ግንባታው ተጀምሮ እንደነበርም ጠቁመዋል። ሆኖም በገንዘብ እጥረት ምክንያት ግንባታው ተቋርጦ የሀብት ምንጭ በማፈላለግ ሂደት ላይ እንደቆዩ ገልጸዋል። የሀብት ምንጮች አንዱ ያደረግነው የተማሪ ወላጆችን ነው ያሉት ፕሬዚደንቱ፣ በዚህም ለመንግስት ትምህርት ቤት ወላጆች 50 ብርና ከዚያ በላይ የሚሸጡ ደረሰኞችን ለግል ትምህርት ቤት ተማሪ ወላጆች ደግሞ 100 ብርና ከዚያ በላይ የሚሸጡ ደረሰኞችን በማሰራጨት 40 ሚሊዮን ብር ማሰባሰባቸውን አስረድተዋል። ከተማሪ ወላጆች የምንጠብቀው እስከ 100 ሚሊዮን ብር ነው ያሉት ፕሬዝደንቱ ከዚሁ ጎን ለጎን ሌሎች የገቢ አማራጮች እየታዩ መሆኑን አመልክተዋል። የተሰበሰበው ብር ከዚህ በፊት ተቋርጦ የነበረውን ግንባታ ድጋሚ ማስጀመር የሚያስችል መሆኑን ጠቁመው በቀጣይነት ግንባታው ሳይቋረጥ እንዲከናወን ለማስቻል ከተለያዩ ባንኮች ጋር ብድር ለማመቻቸት እየተወያዩ እንደሚገኙ ገልጸዋል። በ2009 ዓ.ም በከተማው አስተዳደር የተገኘውን አዋሪ አካባቢ የሚገኝ 3600 ካ ሜትር ሜትር ቦታና 50 ሚሊዮን ብር ድጋፍ በማስተባበር 2014 ላይ ዲዛይኑን አስጨርሰው ግንባታው መጀመሩን ፕሬዝደንቱ ከዚህ በፊት መግለጻቸው ይታወሳል። በሌላ መረጃ ደግሞ የጥሬ ቆዳና ሌጦ ዋጋ ወጥነት እንዲኖረው ሊደረግ መሆኑ ይፋ ተደርገዋል። የጥሬ ቆዳና ሌጦ ዋጋ ወጥ ባለመሆኑ ምክንያት በተለይ በበዓላት ወቅት ቆዳ በየመንገዱ እንዲጣል ምክንያት መሆኑን የቆዳ አምራች ልማት ኢንስቲትዩት አስታውቋል። በኢንስቲትዩቱ የቆዳና ቆዳ ውጤቶች ምርምርና ልማት ማዕከል የቆዳ ቴክኖሎጂ ዘርፍ መሪ ስራ አስፈጻሚ ተቃዋሚ የሆኑት አቶ ታረቀ እንጂዳ በቆዳ ዋጋ ላይ የሚስተዋሉ ችግሮችን ይቀርፋል የተባለው አዲስ አሰራር በቅርቡ ወደ ስራ እንደሚገባ ተናግረዋል። ስራ አስፈጻሚው እንዳሉት አዲሱ አሰራር ተግባራዊ ሲደረግ ነጋዴዎች አላግባብ የሚያወጡትን ዋጋ ለመቆጣጠር ያስችላል። ዋጋውን ወጥ ለማድረግ ከባለ ድርሻ አካላት ጋር በመሆን ሰፊ ጥናት መደረጉንም ገልጸዋል። ይህን አሰራር ለማስፈጸም በወጣው አዋጅ መሰረት ቆዳና ሌጦ ለማን መሸጥ አለበት የሚለው በግልጽ የተቀመጠ መሆኑንና በኢትዮጵያ ምርት ገበያ ላይ እንዳሉት ግብይቶች ሁሉ ለቆዳ ምርትም ምቹ ምህዳር እንደሚያስፈልገው ጠቁመዋል። ከዘርፉ ወጥተው የነበሩ የቆዳ አምራቾች አሁን ወደ ስራው እየተመለሱ እንደሆነ ያስታወቁት አቶ ታረቀኝ ከዘርፉ እንዲወጡ ካደረጓቸው ዋና ዋና ጉዳዮች መካከል የሎጂስቲክ ችግር ቀዳሚ እንደነበርም ገልጸዋል። በመሆኑም ከውጭ ገቡ የነበሩ ኬሚካሎችን በተወሰነ መልኩ በሀገር ውስጥ ማምረት መጀመሩን ተናግረዋል። በአሁኑ ወቅት አንድ አምራች ድርጅት ሶስት አይነት ኬሚካሎችን ማምረት እንደጀመረም ጠቁመዋል። ኢንስቲትዩቱ በየሶስት ወሩ ከአምራቾች ጋር እየተገናኘ መሆኑን ያነሱት ስራ አስፈጻሚው ወጥ የሆነ የቆዳ ዋጋ ተመን ሲኖር ኢትዮጵያ ያላትን የቆዳ ምርት ትርፋማ በሆነ መንገድ መጠቀም እንደምትችል አመላክተዋል።